ሊያጽድ ያጽድ እና ጋይሶች የድንብላ ያውቁሻል። እንደዚህ ላይ ነግረናቸው የለበ ባለፈው በቪዲዮ የድንብላኔ ፀጉር እያለሰለስኩላት ነው በተለያዩ ማለስለሻዎች የያስሚንን ፕሮዳክት እየተጠቀሙ ድንብላል ነው።

ኧረ ተው ይሄ ምን ሹ መነቃቃት ነው? እየናጥከኝ እንደ እንደ ማሳ መነቃቃት ያመጣል እንደ ነው። በእናትህ እራሴን ያመኛል። ወደ ሪል ስንመጣ አንድ ሰው የልጄን ስም ባፉ እንዲያነሳ አልፈልግም። ያኔ ማንም ሰው ሚዲያ ላይ አይቷት የማያውቀው ትክክለኛ ውሽ እየሆረሩን አሳያቸዋል። እኔም እኮ ምላስ አለኝ ሰው ለመግለብ ማን ብሎኝ፣ ከላይ ወደ ታች ነው መገልበሽ ግን ሪስፔክት ቢኖረን፣ እኔ ልጄ ጋር ልጄ ማለት ትግር ማንም እንዲደርስብኝ አልፈልግም። ልጅሽ ራሱ ብሎ እርስ እንዲያደረጉ አልፈልግም። ማነውና ሁላችንም የራሳችን ጓዳ ያልተፈተሸ በጣም የሚሸት ነገር አለ። ስለዛ የሰውን ጉድፍ ከመፈለጋችን የራሳችንን የሚሸተውን እናጽዳ። በልጅ መነገድ በልጅ እንትን ማለት ይቀር

አታገኝም ማለት ነው። ምክንያቱም እኔ ለልጄ ስል ነው ሚዲያ ላይ ወጥቼ ራሱ ውሻ እንደ ውሻ የምንሰደው ለልጄ ስል ነው ለልጄ ለነገር ግቤን ያሳካው ስለሆነ ነው እንጂ ማንም መቶ ማንም የሚያክልኝ የማያክልኝ መቶ፣ አሁን ከከፈተግኝ በተለይ በልጄ እንዲ ነው ዘቅዝቅሽ አታገኝም። ማታቂ ነገር አለ። ማንንም አልሰማም፣ ማንንም ስለዛ እንከባበል። እናትነትን እናትን እናት መሆን ያልቻለ ስም በልጁ ስም እንዲነጡ ስለኔ እናትነት መናገር እችን ታህል እችን ታህል ፓወር የላችሁ። እንደዛ ምትሉ ሰዎች ምን ፓውር የላችሁ። ምክንያቱም እናንተ በልጆቻችሁ ስትነግዱ እኔ ለልጄ ስል ሰባት አመት ከዛም በላይ የሰው ቤት እንትንስል ነበር እ ስሰቃየ ነበር። እስቲናው እስቲናው እስካሁን ድረስ የሰው ፊት የሚገፋ ለልጅ ስር ነው። ስለዛ የኔ ልጅ ታርጌት አይደለም። ድልድይ እያልቀሽ ከዛሬ በኋላ ስሜ እኔ ነሚኝ እኔ ስደቢኝ ማናችሁ ወንድ የምትሆኑ ሴ እኔ ምሰዱኛ ሄዶንኬ ከዚች አልቆጥራችሁም። እኔ ምን ለተሳዳቢችን ታህል ቦታ የለኝም። ምክንያቱ ራሴ ነኝ። ማን እንደሆንኩ የማውቀው ራሴ ነኝ። የሆነ ነገር ሳደርግ ለምን እንደማደርግ የማውቀው ራሴ ነኝ። አውቃለሁ ግባ ላይ ለምን እኔ ከእድሜ በላይ ያበሰለኝ ችግር ነው። ይህ ነገር ካደረግኩ ነገ የሚጠብቀኝ ነገር እያንዳንዱ ናቃት፣ አንድ እርምጃ ሳልፍ ራመድ ሶስት ያስባለሁ። አይኖ ጅል ነኝ። በጅልነቴ ብዙ ነገር አተረማመሳለሁ። ያ ማለት ግን እንትን እውር አይደለሁም የሚጎዳኝ ወደ ገደል የሚወስደኝና ከገደር የሚመልሰኛ፣ ለይቻ ያውቃሉ። ለዛ ነው እስከ ዛሬ ድረስ ያለሁት። ኦኬ እኔ አንድ ቀን ሰባት አመት ዱባይ ምድር ላይ ስኖር ከአንድ ወንድ ጋር አልጋ ቤት ሳልታይ በየንትን በየመጠጡ ቤቱ ከወንዶች ጋር ሳልዞር ራሴን ክብሬን ጠብቄ ምኖር ነኝ። ዛሬ ራሱ ለማደርገው ነገር እስከ መጨረሻ ብታዩኝ ትግስት የላችሁም እንጂ አላማለኝ ግብ አለኝ። የሆነ ነገር አስቤ ነው ማለት ነው።

አስተዳደግ እኔ እኔ ልጅ የራሱ የሆነ ነገር ሲያደርግ መጀመሪያ ሰምቼው ሆኑ ብዬ እኔ መመክረው መመክረው አለ መመልሰው መንገድ መልሰው በንግግር ነው መፈታ እናት እንዴት ሆነ ገር እንዲሆነ በዚህ በዚህ ወጣ ምን ያለ በ ልጅ ማለት ማሳደግ ማለት ከስነ ስርዓት ይጀምራል። እኔ ደግሞ ልጅን ከምን በላይ ስነ ስርዓት አሰሙ ልጅ በአሁኑ ሰዓት ትክክለኛ መንገድ ላይ ነው። ስለዛ ለልጆቻችሁ ማለት ሁላችሁንም አይደለም፣ መተሳደቡት ስድብ እየተሳደብ ሀያ አራት ሰዓት የሰው ቤትን እንትን ነው። ኩሽና ገብተሽ እያቦካሽ እያቦካሽ ልጅሽ ከአንቺ ምን ይማራል? ሐሜት፣ ስድብ፣ ስድብ ምን ይማራል? ከእኔ ግን እኔ ግን ከሰው ጋር ስለታየው ብቻ ያንን ነገር እንትን ይላል ማለት ነው አይደለም መጀመሪያ መጀመሪያ አንቺ ስነስርዓት ልማ እ ልጅሽን ስነስርዓት ለማስለመድ ከዛ በኋላ ሂጂና ስለሰው ጓዳ አውሪ የራስሽን ጓዳ በደንብ አድርገሽ አስተካኪና ማለት ነው። ኦኬ ያ ይቀድማል። ከዛ ደግሞ ግዴታ መላሳለን እና እንፈራለን የሚፈራው ምድር ላይ ሰማይ ላይ ሁል ጊዜ የሁል ጊዜ የዘላለሙ ንጉስ፣ እሱ ነው፣ እሱ እሷቸው ነው ይፈራው። ከዛ ውጭ ማነ ስልጣን የለውም ምድር ላይ አይደለም። ቲክቶክ ቲክቶክ ማለት እኮ ልክ ከዚህ ጋር ኦፍ ስናደርገው ሁሉም ነገር ይጠፋል። እሺ፣ እኔ ቲክቶክ ላይ ዘር ከዘር ሃይማኖት ከሃይማኖት ምን ከምን እያቧኩ አልኖርም። ቲክቶክ እልም ቤት እልም ይላል። ውሽየት ናት ሰራለው። እጅግራለ ባለሙያ ነ

መስ የማይሰጠው አንድ ሰው ሲሰድምን ሲል አንደኛ አይመጥነኝም ስድብ ብሎ ካመንን፣ ሁለተኛ በእድሜ ስላከበራችሁ ነው እንጂ በዚህ ማንም ማንንም አይፈራም። ማንም ማለት ያስረክነሽ አንቺ መታስረክ

ዳሬክ ትደውሎ ሮሚ ያላዘችሽ ነው ያላልኝ? የለም ገብር ሄደነ እንዴት እንደሳኩኝ፣ የስራው ባህሪ ነው። ጋይስ አየር ሲጠፋ እርስ በር ስንጀማመራለን፣ ሹ አትገረሙ። ሮሚ ብትልሰኝ እኔ ኖርማል ነው። አየር ጠፋ። ሌላ ርስ ሲጠፋ ይው ቲክቶክ እንደምታዩት፣ በአመት ባል ተጨናነቀ። አየር ሲጠፋ ማንን ትላስ? እሶ እኔም ትላስ እንጂ እህቷ እንዴ እንታደርጋላችሁ። እኔ ደግሞ ሮሚጌ እውነት ለመናገር ፍቅር ፍቅር ራሱ ጌ አድርሱብኝ ፍቅር ፍቅር ራሱ ብዬ ሞራል የሆነኝ አንቺን አይቼ ነው። አሁ ትልቅ ሰው ነኝ። የልጅ እናት ነኝ። እውነትሽን ነው። እውነቴን ነው የምልሽ ግን ሞራል ሆኖኝ እራሱ ወደ ፍቅር ልግባ ብዬ ጫፍ ጫፉን አይቼ ሞራል የተነሱ አንቺን አይቼሽ ነው። ይህ የሮሚ ራሱ ላይፍ ኢዝ ሾርት ብላ ፍቅርን እየኖረች ነው። እኔ ለምን አልኖርም አልቆ የምር እንግዲህ እሷ ለአንቺ ደስ ብሎኝ ስቶሪ ላይ አድርጌሽ ነበር። ከዛ አንቺን አይቼ ጀመርኩኝ ለምን ይቅርብኝ ብዬ ሁ አይነሱ ብዬ አንቺ

ቀጥታ ስትደውል ዋሳብ እንደዛ ስትጨነቅ የነበረ እናንተ አሳዘናችኝ። እኔ እኮ ምንም አይመስለኝም ሰው ሲሰድበኝ፣ ሰው ሰድበኝ። በነገራችን ላይ አልተሳደበችም፣ እውነት ነው የተናገረችው። እያተናገረችው ነገር ያኔ ጥሩ ጥሩ ነገር ነው። ልጅ አለ፣ ልጅሽ አንቺ ነው፣ ምንድ ነው የሚማረው እንዴት እንዴት አደርግ ያለሽ አለች። እኔ ደግሞ እውነት ለመናገር ከእሷ ነው የተማርኩት ይህን ሁሉ ነገር፣ ፍቅር ፍቅር፣ ድሮ ማቃለው ግን ይሄ ነገር ያስተማረችኝ እራሱ ሮሚ ነው። እና ታዲያ እኔ ምን ላድርግ? እሷ አፍቅራ፣ እንደውም የእሷን ባል ሲሰድቡ ምን ሲሉ ምን አገባችሁ ምናምን ስትል፣ እኔ ድፍረት ከእሷ ነው የተማርኩት። ማለቴ ለእኔ ሮል ሞዴል ነሽ ሮሚዬ። ስለዛ ከአንቺ ተምሩ። እኔ ጨራስኩ። ለአንቺ ጀመርሽው ጨና ነገ ሄለች ብ የምትለው ይደንኬ ከቢብቲ ማንም ይናገርኝ ጭምታ ያለን ውሽ ያልሰማ እኔ እኮ ድሮም እኮ መልስ የለኝም

ከዛም እሷን አስላሳረገች እና ያለ ነው። እኔ መንገላ ስላስ ከርኳት እኔ እንጂ አትገረም። የስራው ባህሪ ነው። የሚያናድር ነገር የለም ፍቅር ወይ ገደል ይከተኛል ወይ ያኖረኛል ወይ ይሄ እንትን ይለኛል። ለልጅሽ ምንድነው ትምህርት ምት ምን ችግር ምን አጠፋ ምን አጠፋው? ሲጀመር እኔና ልጄ ሁሉም ነገር ነው የምናወራው። እያንዳንዱ እኔ የማደርገው ነገር እስከ መጨረሻ ብጠብቁ አላማለኝ እኛ ምንጨርሽ ውጭ ብላለች። ከዚህ በፊት ይቺ ልጅ የሆነ ግብ ሳይኖራ ዝም ብላ የሆነ ነገር አታደርግም። እኔ የሆነ ነገር ካደረግኩ ምንም የሆነ ነገር አለኝ ከፊት ለፊት። ከዛ ውጪ ራሴን ራሴን ነው ራሴን ንማቀ እኔ ጨዋ ነኝ። እኔ ጨዋ እንደሆንኩን ልጄ ያውቃል። የሆነ ነገር ላደርግ ስለ ራሱ ልጄን ሳላማክር ምን ነገር አላደርግም። ግን እኔ ማግባ ብፈልግ፣ እኔ የሆነ ነገር ማድረግ ብፈልግ ቅድሚያ ማማክረው ልጄ ነው። ስለዛ ልጅሽ ነርከሸተሰ